ከላንጥ ላይ ነኝ። ማንኛውም ነገር ማይክሮግራቪቲ በሆነበት ወይም ደግሞ ስበት በሌለበት ቦታ ባህሪውን ይቀያየራል። ባህሪያቸውን በአስገራሚ ሁኔታ ከሚቀያየሩ ነገሮች መካከል አንዱ ውሃ ነው። ውሃ እንግዲህ ምድራችን ላይ ይፈሳል። የሚፈስበትም ዋናው ምክንያት ስበት ስላለ ነው። ስበት ይጎትተዋል። ሲጎትተው ሞለኪሎችን የውሃ ሞለኪል ካያያዘው ኃይል የበለጠ ስበቱ ስለሚበልጥ ውሃ ይፈሳል ማለት ነው። ማይክሮግራቪቲ በሆኑ ለምሳሌ እንደ ኢንተርናሽናል ስፔስ ስቴሽን ወይም ደግሞ ዓለም አቀፍ የህዋ ጣቢያ የመሳሰሉ ቦታዎች ላይ ውሃ ግራቪቲ ስለሌለ ዝም ብሎ ሲንሳፈፍ እናያለን። እንግዲህ ኮሲቭ ፎርስ የተባለው ኃይል ምን ያደርጋል? የውሃ ሞለኪሎችን ወይ የውሃ ንጥረ ነገሮችን እንዲሳሳቡ ያደርጋል። ስበት በዛ ቦታ ላይ ስለሌለ ከፍተኛውን ጉልበት የሚያገኘው ይሄ ፎርስ ነው፣ ወይም ደግሞ ይሄ ኃይል ነው። እሱ ይቆጣጠራል ማለት ነው፣ ውሃን በዛን ሰዓት። ውሃ ድሮፕሌት ይሰራል፣ ጠብታ፣ ትልቅ ጠብታ፣ ስፌሪካል የሆነ ጠብታን ይሰራል። በዓለም አቀፍ የህዋ ጣቢያ የሚገኙ አስትሮናውቶቻችን ውሃን ለመጠጣት ስፔሻል የሆነ እቃዎችን ሲጠቀሙ እናያለን። ከዛም አልፎ ተርፎ ውሃን ደግሞ በአየር ላይ ያለን ውሃ ደግሞ ጎምጠው ሲበሉትም ይታያል። እንደገና ፊታቸውንም ሰውነታቸውንም ለመታጠብ ሆነ የተለያዩ ነገሮችን ለማድረግ ውሃ ባህሪው አስቸጋሪ ስለሆነ የተለያዩ ቴክኒኮችን በመጠቀም ውሃን ይጠቀማሉ ማለት ነው። ይህም ምን ያሳየናል? ከዚህ ከምንኖርበት ምድር ውጭ ስንወጣ ብዙ ነገር ባህሪውን ይቀይራል ማለት